ትሁት ማንም ሰው አንቺን የሆነ ነገር ማድረግ ሲፈልግ እኔም ማለፍ ይኖርበት። ማንም ምንም አያደርግሽ ይኸውልሽ፣ ይሄ ቃሌ ነው። እመኝ፣ ምንም አትሆኝም ይኸውልሽ ትሁት፣ ይሄ ሰውዬ ለአንዴም ለመጨረሻም ጊዜ ልክ እንደ ቲና ከህይወታችን መውጣት አለ። ስለዚህ አድረሻውን ስጭ፣ ስልክሽን ስጭ። ምን ልታረክ? እሱ ለኔት ነው። አሁን የት እንደማገኘ ብቻ ነው ካሌብ። ሰውዬውን እኮ ታውቀዋለህ። እኔ ማቀው? ቆይ ማን ነው? ማን ነው? ንገሪኝ ትሁት። ጠበቃ? ምን ጠበቃ ብለህ ያመጣኸም ይ ቆይ ዴ አረመኔና ሰይጣን የሆነችው ቲና እንዳት ድን እንዳት ሙት ሆና በመኪና አደጋ ስብርብሯ አወጥቷል። አባዬ የክፋቷን ጥግ መታገስ አቅቷቸው ከቤት ያባረሯት ቲና አሁንም የተንኮል ሴራዋን ለመፈጸም እየሄደች ባለችበት ነው። መሃል አስፓልት ላይ መኪናው ደፋት። በየቀኑ አዳዲስ ተንኮል መስራት ማይታክታት ቲና አባዬ እየጠጡት የነበረው ውሃ ላይ መርዝ ስትጨምር ስለተመለከቷት ነበር። እዚህ ቤት ዳግመኛ ላይሽ አልፈልግም እቃሽን ይዘሽ ውጪ ብለው በዛ ማታ ያባረሯት። ነገር ግን አስመሳይዋ ቲና እንደምንም ብላ አልቅሳ እዛ ቤት የዛ ቀን ብቻ እንድታድር ትለምናለች። አባዬ ሲነጋ በጠዋት ከዛ ቤት ለቃ እንድትወጣ ያስጠነቅቋታል። በዛ ሰዓት ትሁትን አፍኖ ለመውሰድ ሲሞክር ማጅራቱን ተመቶ የተዘረረው ተመስገን በአንድ ጨለማ ክፍል ውስጥ በኢዱና በትሁት የተከፈለው ድርዬ ጥፍር አድርጎ አስሮት ነበር። ትሁትም የሚሆነው የሚደረገውን ነገር በፍርሃት እየተከታተለች ነበር። በደንብ አስሮ ከጨረሰ በኋላ አሁን ምን እንዳደርግልሽ ነው የምትፈልጊው ልግደለው? ብሎ ሲጠይቃት ትሁት ደንግጣ አይ አይሆንም፣ እንደዛ የሚባል ነገር የለም ብላ ትለዋለች። እሱም እና ታዲያ ምን እንዳደርግልሽ ነው የምትፈልጊው? መቼም እንደ ሳሎን ጌጥ እንዳስቀምጠው አይደለም የያዝኩት ብሎ ሲያፈጥባት፣ ትሁትም እኔ የምፈልገው እንዲሄድ ነው፣ ከህይወቴ እንዲወጣ፣ ወደ ነበረበት ሀገር እንዲመለስ ካሁን አሁን ገደለኝ ይዞኝ ጠፋ እያልኩ በሰቀቀን አለኩኝ ከዚህ ቦታ ለቆ እንዲሄድ ብቻ ነው የምፈልገው ትለውና ጥለው ትወጣለች። ከትንሽ ቆይታ በኋላ ተመስገን ሲነቃ ያለበት ቦታና ሁኔታ ተዋናዶት የታሰረበትን ለመፍታት መወራጨት ሲጀምር አጠገቡ ስለት ይዞ የሱን መንቀስ ሲጠባበቅ የነበረው ዱርዬ ተዋ፣ ትታገል ራስህን ትጎዳለህ ብሎ ይለዋል በንቀት። ተመስገንም በንዴት አንተ ውሻ አይውሻል ትሰማለህ፣ የድመት አፍንጫ እያሸትትክ ነው፣ እመነኝ እገልሃለሁ ብሎ ይዝትበታል። እሱም አምናሃለሁ፣ ችግሩ ግን እንዴት ነው የምትገልኝ? አንተ እንደምታየው እጅና እግርህ ታስሯል፣ እንዴት ብሎ ሲያሸፍበት ተመስገንም እልህና የንዴት ስሜቱ ተናንቆ አንተ ልጅ ብትፈታኝ ይሻልሃል፣ አይ ካልክ ግን ብሎ ማስፈራራት ሲጀምር፣ አይ ብል ምን ልትገለኝ ሆነ? ጥሩ እንግዲህ ከሆነ አንተም ስትገለኝ፣ እኔም ስሙታ አያለሁ ብሎ ይሳልቅበታል። በነጋተው ጠዋት አባዬ ወደ ሳሎን ሲገቡ ካሌብን ይመለከቱታል። ፈጠን ብለውም የቲናን ከቤት መውጣት ሲጠይቁት ካሌብም እንዳልወጣች ይነግረዋል። በዛኑ ሰዓት ቲና ወሬያቸውን ሰምታ ያዘጋጀችውን ሻንጣዋን ይዛ እየተመናቀረች ከቤት ትወጣለች። አባዬም በደስታ በረጅሙ ከተነፈሱ በኋላ ከዚህ በኋላ ነፃ ብሎ ካሌብን ይለዋል። እሱም አይ አባዬ አይመስለኝም፣ የሆነ የተበከለ አየር የገባ ነው የመሰለኝ ቲናን ታውቃት የለ በቀላሉ እኮ ሽንፈቷን የምትቀበል አይነት ሴት አደለችም፣ እመነኝ። ተመልሳ እንኳን ወደዚህ ቤት ባትመጣ ውጭ ሆና ሰላማችንን ነው የምትነሳል ብሎ ስጋቱን ሲነግሩ አባዬም እሷ እንደዛ ለማድረግ ብትሞክርም በጭራሽ አይሳካላት ብሎ ይለዋል። በዛኑ ሰዓት በንዴት የጨሰችው ቲና የቤቱን ደረጃ እየወረደች ባለችበት በመሀል ከሄዱ ጋር ይገናኛሉ። ልታናዳትም ማስባ ብቻ እየወጣሽ ባልሆነ፣ ደግሞ በጣም ተናደሻል፣ ያ ማለት ደግሞ በራሴ ሳይሆን ተባርሽ ነው ብላ ስትላት፣ ቲና ተቃጥላ ዞር በይልኝ ሄደን ያለ በለዚያ ከዚህ ደረጃ ላይ አንከባልዬ ነው የምጥልሽ ብላ ታስፈራራታለች። ሄዱም የተናደደ ሰው እኮ አያረገውም አይባልም፣ መጨረሻሽ እንደዚህ ቅርብ ይሆናል ብዬ አላሰብኩም ነበር ብላ ስትላት፣ ቲና ተናዳ ያልሞተ ሰው መጨረሻ የለውም እሺ፣ ብላ ጥላት እየተመናቀረች ትሄዳለች። ሄዱም ወደ ቤት ስትገባ ሁሉም ሳሎን ተሰብስቦ ታገኛቸዋለች። በሁኔታቸው ተገርማም ምንድን ነው ያኮረፋችሁት? እኔ እኮ በደስታ ስትዘሉ ማገኛችሁ መስሎ ነበረ ብላ ስትል፣ ካሌብ ቀበል ብሎ ይህውልሽ ሄደን የቴና መውጣት እኮ ሁላችንንም አስደስቶናል፣ ነገር ግን ልጅቷ አርፋ አትቀመጥም ብሎ ሲላት፣ ሄደን በግርምት መቼም እሷ ስለምታደርገው ነገር እያሰብን ነው አትሉኝም አይደለ? አሁን ይሄ ምን ይባላል? እኔ ንፍጉነት ነው ምላው አሁን ባለው ነገር እንደመደሰት ገና ለሚመጣው ትጨነቃላችሁ፣ ብላ ስትል አባዬም ልክ ነሽ፣ እኔ ልጅ እስክትመጣ ድረስ በደስታ ማሳለፍ ነው ያለብን። ደግሞ እኛ ቤተሰቦች ነን፣ ምንም ነገር ቢመጣ ተጋግዘን እናልፈዋለን ብሎ ይላታል። ሄዱም በቃ አሁን ቆንጆ ቁርስ ሰርተን እኔና ትሁት እናመጣለን ብላ ይዛት ወደ ማዕድ ቤት ትገባለች። እዛ እንደደረሰም ትሁት ፈጠን ብላ በሩን ዘግታ፣ ሄዱዬ ሰውዬው እኮ ተያዘ ብላ ትነግራታለች። ኤደንም ደስ ብሏት ምን እውነትሽን ነው? ዛሬ በቃ ድርብ ደስታ ነው በእኛ ስለዚህ በቃ ቁርስ እንብላና እንሄዳለን። ሁልጊዜም ግዜም በፍርሃት ከመኖር አንድ ነገር መሞከር ይሻላል። አስፈራርተን ወደ ሀገሩ እንልከዋለን። ከዛ በቃ ቲናም ተመስገን የሚባሉ ሰይጣኖች ደግመን አናይም ብላ ስትላት በሃሳቧ ትሁትም ተስማምታ ቁርሳቸውን በልተው ከቤት ይወጣሉ። በዛ ሰዓት ተመስገንም እጁ የታሰረበትን ገመድ ለመፍታት እየተጣጣረ እሱን ያገተው ዱርዬ ግን እንቅልፉን ጧ ብሎ ተኝቶ ነበር። ተመስገንም መታገሉን መሞከሩን አላቆመም። ሙከራውም መና ሆኖ አልቀረም እጁ የታሰረበትን ገመድ ፈቶ ይጥለዋል። በሚያሳዝን ሁኔታ ከእንቅልፉ አልነቃም። ኤደንና ትሁትም እነሱ ወዳሉበት በፍጥነት እየተራመዱ እየሄዱ ነበር። ተመስገንም ከመታሰር ብዛት የደነዘዘ የደነዘ እጁን አላቅቆ እግሩን ለመፍታት ሲያጎነብስ ያንቀልፋም ድርዬ ከተኛበት ይነቃል። ነገር ግን ፈቶ የጣለውን ገመድ እንኳን አላስተዋለውም ነበር። ተመስገንም ብልጥ ነው። የሱ ትኩረት ወደ ገመዱ እንዳይሆን መለመን፣ መለማመጥ ይጀምራል። ከዚህ ፈቶ ከለቀቀው የፈለገውን ያክል ገንዘብም ሆነ ምንም ነገር እንደሚያደርግለት ቃል ይገባለታል። ሞኙ አጋችም ነገሩ እውነት መስሎት ጥሩ ለውጥ ነው። ትናንት እገልሃለሁ እያልክ ስትፎክር ነበረ። ነገር ግን ዛሬ እንደፈታህ እየለመንከኝ ነው። ይሄ በጣም ጥሩ ለውጥ ነው። ለማንኛውም ካንተ ጋር ከመዳረግ ይዤው ያደርኩትን ሽንት ብሻ ነው ቢያንስ ኩላሊቴን አተርፋለሁ ብሎ ጥሎት ይሄዳል። ተመስገንም በፍጥነት እግሮ የታሰረበትን ገመድ ለመፍታት መታገል ይጀምራል። ትሁትና ኤዱ ተመስገን የታሰረበትን ጻጋ ለመድረስ የቀራቸው ትንሽ ነው። ትሁት ውስጥ አነግሯት በጣም ፈርታለች። መሃል መንገድ ላይ ቆማ እኔ አልፈልግም አልገባም ብላ ታስቸግራለች። ኤዱም ተናዳ እዚህ ድረስ እኮ እየጎተትኩ ያመጣሁሽ እኔ ነኝ ባለ ጉዳዩ ደግሞ አንቺ ነሽ ብላ ስትላት አትውትም እሱማ አውቃለሁ ግን ውስጤ ፈራ ብላ ትላታለች። ኤዱም ፍርሃቱ አንችላ ብላ ካወቅሽ እኔ በቃ እንግባ ብላ እየጎተተች ትወስዳታለች። ተመስገን ሰውየው ሳይመጣበት ገመዱን ፈቶ ጨርሶ፣ ግን እንደ ታሰረ ማስመሰሉን ቀጥሏል። ሰውየውም ያንን ሳያስተውል ወደ ውስጥ ይገባል። በዚህ ሰዓት አንድ ሚሊዮን ብር ምን ያደርጋል ብሎ ሲል ተመስገን ከታሰረበት ተነስቶ ምናልባት እኔን የመርታት አቅም ትገዛበት ይሆናል ብሎ አንገቱን መጥቶ መሬት ላይ ይዘርረውና በጣም ፊቱን ረግጦ ነግሬህ ነበር። እኔ የተመስገነን ማንም ሊረታኝ አይችልም ብሎት መሬት ላይ እንደተዘረረ ጥሎት ይወጣል። ትሁትና ኤደንም ፎቁን ለመውጣት ደረጃው ጋር እንደደረሱ ትሁት ቆምና፣ ኤዱዬ እኔ ልቤ ምንም ሊረጋጋልኝ አልቻለም፣ ቆይ ሌላ ጊዜ ብንመጣስ ብላ ስትላት ኤደንም ነገሩን ቀለል አድርጋ ቆይ ሰውዬው ታስሯል ብለሽኝ የለ ምንድን ነው እንደዚህ በፍርሃት የምትርበተበችው? እኔንም እኮ ፍርሃት ለቅቅሽብኝ ብላ ትላታለች። ትሁትም ከደረጃው ላይ የተመስገነን መውረድ ተመልክታ ፈጠን ብላ ኤዱን እየጎተተቻት ሄደው ይደበቃሉ። ተመስገንም ፈጠን ብሎ እየወረደ ነው፣ ሳይመለከታቸው ማልፏቸው ይሄዳል። እነሱ እነሱም ፈጠን ብለው ወደ ፎቁ እየሮጡ ይወጣሉ። የድርዮን ሁኔታ ሲያዩት በጣም ደንግጠው የሞተ መስሏቸው እየተመለከቱት ባሉበት ይነቃል። ትሁትም በፍርሃት ፈጠን ብላ ወደ ቤቷ ትሄዳለች። ቤቷ ገብታ ተጨንቃ በፍርሃት ጭምድድ ብላ የተመለከታት ካሌብም ምን ሆና እንደሆነ ይጠይቃታል። እሷም በጣም እንደፈራችና የተፈጠረውን ነገር በሙሉ ተመስገንን አሳግተውት ማምለጡንም ጨምሮ ሁሉንም ተነግረዋለች። ካሌብም እሷም ፍርሃት እንዳይገባት ለማጽናናት ትሁቴ፣ ማንም ሰው አንቺን ለመንካት መጀመሪያ እኔን ማለፍ አለበት። ማንም ምንም አያረግሽም ይሄ ቃሌ ነው። እመኚ። ደግሞ ይህን ሰውዬ ከህይወታችን ለአንድና ለመጨረሻ ጊዜ ለማስወጣት አድራሻውን ማወቅ አለብኝ። ስልኩን ወይ ደግሞ የት እንደማገኘው ትነግርኛለሽ ብሎ ሲላት ካሌብ ሰውየውን እኮ ታውቀዋለ። ባለፈው ቤት ጠበቃ ነው ብላችሁ ያመጣችሁት ሰው ነው ብላ ስትለው ካሌብ በድንጋጤ ደርቆ ይቀራል። በቀጣይ ምን ይፈጠር ይሁን ሐሳብ፣ አስተያየታችሁን ኮመንት ላይ ጻፉልኝ። የምንለቀው ቪዲዮ ለብዙ ሰው እንዲደርስ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ሼር አድርጉ። ቪዲዮው ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ ክፍል እስክንገናኝ፣ እስከዛው በሰላም ቆዩ።